ሩኬ ምንም ልንረዳክ አንችልም። አጠቃላይ እኔ ብቻ ሳይሆን የእውነት ለመናገር እና በገዛ እጅግ ነው ወጠመድ ውስጥ የገባ እውነት ለመናገር እውነት ከሆነ እኔ ግን ሊንዳ ፕራንክ ያደረገች ይመስለኛልም አላቅም። በዚህ በኩል ደግሞ አይሚ ከመቼ ነው የው ተጀመረችው ከቅዱስ ጋር? አራጌታ ሆይ ትዕግስቱን ስጠኝ። በዘንድሮ ምን ነው? እኔ ለማንኛውም ውዶች እንዴት ናችሁ? ደህና ናችሁ ያለው እግዚአብሔር ይመስገን። እኔ ልቤ ሁለት ሆኗል። በነገራችን ላይ ከመቼ ነው ሊንደን ሊንዳናታ ጋይስ? እኔ ስማን በደንብ ማላቀን አለ ስለማላቃት ከዛ በፊት እና ከመቼ ነው በአንድ ሳምንት እና በሁለት ሳምንት ፍቅር ያዛት? ከመቼ ነው? ከዚህ በፊት አይተዋወቁም። ፖኔ ፕሮግራም ነው የተዋወቁት። ለቪዲዮ ግን አመጣት በጀመራም አውቄያለሁ። ሲጀምር ብሩኬ እንደዚህ አይነት ውሳኔ ውስጥ እንደማይገባ ከዚህ በፊት ብያለሁ፣ ቪዲዮ ሰርቻለሁ። ፕራንክ ሊያረጋት ነው፣ አይሚ ሊያስቀናት ነው፣ ሊያናድዳት ነው ብያለሁ። እሷም እንግዲህ ከማን አንሳሉ ብላ እኔም ጥጥዬ ልጅ አምጥታለች ማለት ነው ቅዱስና አምጥታለች። ቅዱስ አዎ ቅዱስ ነው እና እውነት ለመናገር ጋይስ አመናችኋት አይሚን። ከመቼ እኔ በጣም ነው የገረመኝ ማለት ከመቼ ነው? ሰው ልጅ እንዴት ነው ስራ እየሰራ እንዴት ነው ፕራንክ ነው ፕራንክ ሊያረገኝ ነው ብላ ያላሰበችው እንዴት? ብሩኬ እኔ እውነት እኛ እንኳን ከሩቅ እኔ ከሩቅ ራሱ ፕራንክ እንደሆነ ያውቅ ያለኝ ተናግራ ያለኝ በቪዲዮ ገባቸው አይደለ? እሷ ደግሞ እንዴት በዚህ ፍጥነት እዚህ ውስጥ ገባች ጥያቄ ነው። ከትላንትና ጀምሮ ጥያቄ ፈጥሮብኛል በነገራችን ላይ እና ለማንኛውም በገዛ እጅግ ነው ብሮኬ ከበጀመረ እስካሁን በገዛ እጅግ ነው ነገሮቹ የተበላሻሉ። አይሚ ሚስጡ እዚህ ውስጥ እንድትገባ ያደረግ አንተ ነክ በሰራ ፕራንክ ፕራንክ ሰርቷል፣ ኦልሬዲ ሰርታል። ግን ዝቅ ብሌ ነገሮቹን ከካሜራ ጀርባትን ነገሮቹን ብጨርስ ኖሮ እልክ ውስጥ ባት ገባ ኖሮ ይሄ ነገር አይመጣም። ከስንት ሰው ጋር ነው የተበጣበጠችው? በትንሹ ፕራንክ ማለት ነውና በገዛ እጅግ ነው ብዬ ነው የማስበው። ዮቲክ ያበላሸው የዮቲክም የበጠበጥከው ብዬ ነው የማስበው። እቺ ልጅ እንግዲህ ተነጋግሮ ከመጡ ከመቼ ነው? በሁለት ሳምንት እና በአንድ ሳምንት እንዴት ነው ፍቅር ሊይዛት የቻለው? ጥያቄ ነው። ወይሞን ሴቶች ግን፣ ጋይስ እኔ በጣም የታዘብኩ ልንገራችሁ። ቶች ቤስት ፍሬንድ ትባባሉና ትለጣጠፋላችሁ የሌሌ ትልጠጣጠፋላችሁ የሌሌ ጌተን ለቪዲዮ መታችሁ አይታችሁ ሆነ፣ ጋይዝ እውነቴን ነው የምላችሁ። አይታችሁ ሆነ ማርኬ ጋር መሰራ ቤዛ አለች አይደለ? ይሄው እስከ ዛሬ ፍቅር አልተቀበለችም። ግን እንደ ፍቅረኛ ማቾች ነው ስትሆን የነበረ ከሱ ጋና ቪዲዮ አሰራን። በነገራችን ላይ አስጠሉኝና ተወኩት ማለት ነው። ገባችሁ አይደለ? ግን ይለጣጠፋል ጓደኛና ቤስት ፍሬንድ ነን ባባሉና ከዛ በኋላ ፍቅረኛ ማቾች የማደርጉት ቤስት ፍሬንድ ያደርጋሉ። በነገራችን ላይ እና በጣም ነው የምትገሩ። የሚገርም እንደዛ ለድራማ መጥተሽ መለጣጠፍ ይናል መለጣጠፍ ዲቴል መግባት ምን አስፈለገ? ሕይወቱን ማበላሸት ካልፈለግሽ በስተቀር ማለት ነው እና ነነግራቸዋለ እቺ ልጅ አንደኛ የዳኒ ጓደኛ ናት ታወቃሉ። የብሩኬ ሕይወት ሊትበጠብጥ ነው የመጣችሁ ብያቸዋለሁ። ቪዲዮውን ገብታችሁ እዩት። በጀመራ ቀን የሰራሁት ኤመነኝ ብሩኬ ካይሚና ካይሚ ጋር ልተላይክ ነው ብዬ ተናግራለሁ። የእውነቴ ቪዲዮን ከሰማችሁ ማለት ነው እንጂት ልጠቅምክ አይደለም ብያለሁ። የእውነት ነገሮቹ ደሞ ይሄ ፕራንክ ካልሆነ እያልኩት ነው። የሆነ አንደኛ ሴት ልጅ ገባችሁ። ሴት ልጅ ማላችሁ መጣች ማለት ሌላ ነው። ሴት ስጀምር በዮታ ቀናተኛ ናት። በተለይ ደሞ ጥሩ ወንድ በቃ ሰቨን ምትለውና እችን እንግዲህ ብሩኬ በጣም መልካም ልጅ ነው። ለሴት ልጅ ያለው ክብር ትልቅ ነው። በቃ አእምሮ አርቆ ነው የሚያስበው። እና ለማንኛውም አይዞ ብሩኬ እንግዲህ ምንም አረጋቸው